ሰላምን በማረጋገጥ የልማትና የመልካም አስተዳደር ችግሮች በዘላቂነት እንዲፈቱላቸው በደቡብ ጎንደር ዞን የሐሙሲት ከተማ አስተዳደር ነዋሪዎች ጠየቁ። የከተማ አስተዳደሩ ነዋሪዎች በወቅታዊ የሰላምና የልማት ጉዳዮች ዙሪያ ውይይት አድርገዋል። ተጨማሪውን ከአዲስ ተስፋ እንከታተል። በአማራ ክልል የተፈጠረውን የጸጥታ ችግር በዘላቂነት ለመፍታትና የሕዝቡን ሰላም ወደ ነበረበት ለመመለስ በተለያዩ የክልሉ አካባቢዎች ሕዝባዊ ውይይቶች እየተካሄዱ ይገኛሉ። በደቡብ ጎንደር ዞን የሐሙሲት ከተማ አስተዳደር ነዋሪዎች በወቅታዊ የሰላምና የመልካም አስተዳደር ጉዳዮች ዙሪያ ከክልልና ከዞን አመራሮች ጋር ውይይት አድርገዋል። በውይይቱም በከተማዋ የሚከናወኑ የመንገድ መሠረተ ልማቶች፣ የሰላምና ሌሎች የልማት ጥያቄዎች እንዲፈቱላቸውም ጠይቀዋል። ከተማዋ ላይ አሁን እየተደረገ ያሉ ልማቶች የተሻሉ ናቸው። በተለያየ መንገድ የማደያ ቦታ የተሰጡት የመሰረተ ልማት ቦታ የተሰጡት ተጀማምረዋል። ጥሩ ጅምሮች ናቸው። ጥሩ እየተንቀሳቀስን ያለን ኮብሎችም ተጀምረዋል። ነገር ግን የሚቀሩ ነገሮች አሉ። ቅድም ወንድሜ ጠቅሶታል። ጤና ጣቢያ ላይ ስነድ እስካሁን ያለበትን ጊዜ ስንቆጥረው ይህን ያህል ህዝብ ይዞ ወደ ሆስፒታል አላደገም። ወደ ሆስፒታል እንዲያድግ ቢደረግልን ሁላችንም በጋራ ሆነን ስንታገል ብቻ ነው ሰላሙ ሊረጋገጥ የሚችል እንደ አጠቃላይ የሆነ አድማ በትን የሆነ ፖሊስ የሆነ መከላከያ ሙቶ እኛ ብቻ ሰላማችን እናገኝ የሚል ማህበረሰብ መፈጠር የለበትም። በውይይቱ የተገኙት የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ ህብረተሰቡ ለረጅም ጊዜ ያጣውን ሰላም ለማረጋገጥ ከመንግስት ጎን በመሆን የሰላም ማስከበር ዘመቻውን እንዲደግፍም አሳስበዋል። ሰላም ለሰው ልጅ በጣም ውድ የሆነ ማህበራዊ ስጦታል። ይህን ስጦታ በዋዛ ፈዛዛ በቸለልተኝነት ከእጃችን ካመለጠ የሚከሰተው አሁን የምናየው ድርጊት ነው። ሰላም የሁላችንም እውነታ ነው። ሰላም የማያስፈልገው ሰው የለም። የህይወታችን ትርጉም ዋጋ በሚያሳጣ ነገር ውስጥ የሚመጡ ነገሮችን ሁሉ አንድ ሁነን የጋራ የሚያደርገንን ሰላምን ለማረጋገጥ መተኛት የለብንም መንቃት። የአማራ ክልል ሰላምና ደህንነት ቢሮ ምክትል ኃላፊ አቶ በሪሁን መንግስቱ፣ መንግስት የክልሉን ሰላም ለማረጋገጥ በሚያደርገው ህግ ማስከበር ዘመቻም አብዛኛው የክልሉ አካባቢዎች ሰላማዊ ልማት እየተከናወነባቸው መሆኑን ጠቅሰዋል። ሁሉም አካል ወደ መተባበር ጎዳና እየመጣ ስለሆነ አሁን ባለው ተጨባጭ ሁኔታ ክልላችን ከአንጻራዊ ሰላምነትም ጭምር አልፎ በአንድ በኩል ህግ የማስከበር ስራውን የሰላሙን ስራ አጠናክሮ እየቀጠለ በሌላ መንገድ በከተማም ሆነ በገጠር የተጀመሩና አዳዲስ የመሰረተ ልማት ግንባታዎች የልማት ስራዎች በተቀናጀ መንገድ እንዲቀጥሉ በማድረግ ሂደት ጉልህ ሚና እየተጫወተ እንዳለ መገንዘብ ይኖርብናል ማለት ነው። መንግስት የህዝቡን ደህንነት የመጠበቅ ኃላፊነቱን እየተወጣ መሆኑን የገለጹት የሰላምና ፀጥታ ቢሮ ምክትል ኃላፊው የክልሉ ሰላም በዘላቂነት እስኪረጋገጥ ድረስ መንግስት ህግ ማስከበር ዘመቻውን አጠናክሮ ይቀጥላል ብለዋል። ምናልባት ከአራትና ከአምስት ወራት በፊት የትኛውም የአማራ ሕዝብ የትኛውም አካባቢ በሰላም ወጥቶ መግባት እጅግ በጣም ፈተና የነበረበት ሁኔታ ከጊዜ ወደ ጊዜ እየተከፈለ ባለው ብርቱ መስዋዕትነትና የሰላም ኃይሎች ዛሬም ቢሆን በኢትዮጵያ ላይ በንጹሐን ላይ የተቃጣውን አስነዋሪ ተግባር ለመቀለበስ በተደረገው ርብርብ ከፍተኛ የሆነ ውጤት እየተመዘገበ ይገኛል። የፖለቲካ መዋቅራችን በየደረጃው የጸጥታ መዋቅራችን በየደረጃው መሬት ላይ እየሆነ ያለውን ነገር በአጽንኦት በመገንዘብ ከሕዝቡና ከሀገሩ በፊት ራሱን ቤዝ አድርጎ ብርቱ መስዋዕትነት እየከፈለ ያጣነውንና የተናጋውን ሰላም ለመመለስ እየሰራ ያለው ስራ እጅግ በጣም የሚደነቅ ነው። ይሄ ተጠናክሮ ይቀጥላል ማለት ነው። የአማራ ክልል ፖሊስ ኮሚሽን የኮሚሽነሩ ልዩ አማካሪ ኮሚሽነር አበረ ተስፋ ሰላምን በዘላቂነት በክልሉ ለማስፈን ህዝቡን ያሳተፉ ተግባራት ማከናወን እንደሚያስፈልግ ገልጸዋል። ሰላም አስተማማኝና ዘላቂ ሊሆን ከተፈለገ ሙሉ የህዝብ ተሳትፎ ያስፈልጋል። ይሄን ተሳትፎ የምናደርገው ለማንም ብለን አይደለም፣ ለራሳችን ብለን የነገ ተስፋዎቻችን ልጆቻችን ሊማሩ በሰላም ወተር ልንገባ ከሆነ ይህን የጸጥታ ኃይል መደገፍ አለበት። በየአካባቢ ያለ የጸጥታ አመራር መደገፍ አለበት። በየአካባቢ ያለ የወረዳ አመራር መደገፍ አለበት። በክልሉ ያለው የሰላም ችግር ዜጎችን ለመሬትና ለእንግልት እየዳረገ በመሆኑ በክልሉ ያሉ የታጠቁ ኃይሎች ለህዝባቸው ሰላም ሲሉ የሰላም አማራጭን እንዲከተሉም ተጠይቋል።